በዚህ ክፉ ጨካኝ ዘመን እንደዚህ ረሩ ልብ ያላቸው ለልብ የሚደርሱ ለህፃናት የሚደርሱ መወለዳችን ለበረከት ነው ብላ ልደቷን ሁላችንም እኮ ልደት ቀን አለን። ህይወቴ፣ እንኳን ተወለድሽልን እንኳን ደስ አለሽ። የምታደርጊያቸው ነገሮች ይኸው አምስተኛ ዓመት ድረስ እንከታተላለን። እግዚአብሔር ይባርክሽ፣ እግዚአብሔር ያክብርሽ። ብዙ ህፃናት ባንቺ የተነሳ ታክመዋል። ብዙ እናቶች እንባቸው ታብሰዋል። እጅግ በጣም እናመሰግንሻለን። ወደ ውጭ ስንልክ ወላጆችን ከምናስፈርማቸው አንዱ ትልቁ ነገር ልጁ በህክምና ወቅት ቢሞት እንኳን ቦዲው ወደ ሀገር እንዳይመለስ አስፈርመን ነበር። ለአንድ እናት ለአንድ አባት ምን ያህል ፔንፉል ሊሆን እንደሚችል ይህን መገመት አያዳግ በዚህ ክፉ ጨካኝ ዘመን እንደዚህ ርኅሩኅ ልብ ያላቸው ለልብ የሚደርሱ ለህፃናት የሚደርሱ መወለዳችን ለበረከት ነው ብላ ልደቷን ሁላችንም እኮ ልደት ቀን አለን። እንኳን ተወለድሽ ህይወት፣ እግዚአብሔር ይባርክሽ። የኢትዮጵያን ልጆች ህፃናት እንደዚህ ባለሙያዎች ዊትነስ የሚሰጡበትን ዛሬ አይደለም፣ አንድ ዓመት አይደለም፣ ሁልጊዜም ለምታደርጊው ነገር እግዚአብሔር አምላክ አብዝቶ አብዝቶ የባርክሽ አንቺን። እየተባበሩ ያሉ በቲክቶክ ደምቪ አካባቢ ያላቸው የቢዝነስ ሰዎች፣ ተቋማቶች ያው የምናቃችሁም አንዳንዶቹ የማናቃችሁም እግዚአብሔር አብዝቶ አብዝቶ በበረከት ያኑራችሁ። ህይወቴ እንኳን ተወለድሽልን፣ እንኳን ደስ ያለሽ። የምታደርጋቸው ነገሮች ይኸው አምስተኛ ዓመት ድረስ እንከታተላለን። እግዚአብሔር ይባርክሽ፣ እግዚአብሔር ያክብርሽ። ብዙ ህጻናት ባንቺ የተነሳ ታክመዋል፣ ብዙ እናቶች እንባቸው ታብሰዋል። እጅግ በጣም እናመሰግንሻለን። አንቺንም ባለቤትሽንም ልጆችሽንም አንቺን የወለዱ ቤተሰቦችንም ጭምር እጅግ በጣም እናመሰግናለን። ለኢትዮጵያ ህጻናት የልብ ህሙማን ህጻናት ስለደረሳችሁ እጅግ በጣም አድርገን እናመሰግናችኋለን። እንኳን ተወለድሽ። አንቺን የረዱ ሁሉ በመላው ዓለም ያሉ ኢትዮጵያውያኖች ኢትዮጵያውያን ያልሆኑ ስማችሁ የሚነገር ስማችሁ እንዲነገር የማትፈልጉትን ሁሉ እጅግ በጣም እናመሰግናለን። የሚዲያ ባለሙያዎችን እንዲሁም የረዳችኋትን ቲክቶከሮችን እግዚአብሔር አክብራችሁ እናመሰግናለን። ለኢትዮጵያ ህፃናቶች መድረስ ለሀገራችሁ መድረስ ነው። አገር ተረካቢ ትውልድን እያዳናችሁ ስላላችሁ ሁላችሁንም ከልብ እናመሰግናለን። እንኳን ተወለድሽልን ህይወቴ፣ እንወድሻለን። ተባረኬ። ይች ልጅ ከባለቤቷ ጋር በእውነት የሰው ፊት ማየት ለበጎ ነገር የሰው ፊት ማየት ይከብዳል፣ ግን በእንደዚህ አይነት ጉዳይ ኢትዮጵያውያን በፍጹም በፍጹም እጃቸውንም አይቆልፉትም ልባቸውንም አይዘጉትም። ይህ ተቋም ገና ብዙ ቅርንጫፎች እንዲኖሩት እሷ ታስነሳው እንጂ ሁላችንም ኃላፊነት አለብን። በዚህ በማህበራዊ ሚዲያ ሁላችሁም በየገጾቻችሁና በየምታቀርቧቸው ዝግጅቶች የምትለፉት፣ የምትደክሙት፣ የምትወጡት እና የምትወርዱት ስራ ሁሉ የተባረከና አሪፍ ነው። ሴት ናት። እዚህ አዲስ አበባ ነበር የጀመረችው፣ ከዛ አሜሪካ ሄዳለች። አሜሪካ ደግሞ ሁሉም ተፍ ተፍ ነው የሚለው፣ ዞር ብሎ የሚያየለም ሁሉም ለራሱ ነው፣ ወዲያ ወዲህ የሚለው እና ያንን ጊዜ ሰጥታ እሷ እነሱም ጊዜ ሰጥተው በተገኙ አጋጣሚ በተቋሙ እነዚህ በአይን ስናያቸው ቀላል የመሰሉ ግን በጣም ትልቅ ስራ የሚሰሩ መሳሪያዎችን መስጠት መቻል በእውነት በጣም በጣም ልትመሰገን የሚገባት ናት። አንዴ ለህይወት ሲያጨብጭብ። ህይወት ታደሰ እንኳን ለልደት ቀንሽ አደረሰሽ። ሁሌም በልደት ቀንሽ እያሰብሽ የሚታደርጋቸውን ነገር እግዚአብሔር ጨምሮ ይርዳሽ ከነ ባለቤትሽ መላ ኢትዮጵያ ከጎንሽ ነው። ዋናውን ሚና የተጫወተችው ህይወት ታደሰ ሁላችሁም አንድ ጊዜ አጨብጭባችሁ እንድታመሰግናለ። ስለዚህ ይሄ ትራንስኢሶፋጅያል ኤኮካርዲዮግራፊ በሚገባው ቦታ ላይ ለሁሉም ኢትዮጵያውያን በልብ ማዕከል ኢትዮጵያ መገኘቱ ትልቅ ሚና ይኖረዋል። ለዚህ እጅግ በጣም ትልቅ ምስጋና አለኝ እኔ እንደ ሜዲካል ዳይሬክተር እጅግ በጣም ደስተኛ ነኝ። እጅግ በጣም ትልቅ ነገር ኮንትሪቢዩት እንደተደረገልን እናውቃለን። በጥንቃቄ ይዘን ለሌሎች ከጥቁር አንበሳ ከቅዱስ ጳውሎስ ሆስፒታል ለሚመጡ ልዩ ልዩ የስፔሻሊቲ ወይ የሰብ ስፔሻሊቲ ተማሪዎችን ጥናት ለማስተማርም ጭምር የሚያገለግል ግብአት ነው። ደጋግሜ ታንኪው ማለት ፈልጋለሁ። ታንኪው የልመድባችሁ፣ ህይወት ድጋፍ ለማድረግ ማንም ሰው አንድን ነገር ለማድረግ ቅንነት ያስፈልጋል። የሰው ልጅ ቅን ካልሆነ ድካም ዋጋ የለውም። ድካሟ ዋጋ እንዲሆነው ያደረገው የልቧ ቅንነት ነው። የልቧ ቅንነት ለልብ ህሙማን እንዲሁም ለሌሎችም ድጋፍ ለማድረግ መንገዱን ከፍቶላታል። እነዚህን ድጋፎች ስታደርግ በህይወቷ በጣም ብዙ ውጣ ውረዶች እና የህይወት ውጣ ወረዷን እግዚአብሔር ከዚህ በበለጠ እንዲያሳካላት ይሄን እቃ ለማምጣት የዛሬ አመት በሙሉ ስትደክም ነበረ። አመት ሙሉ ለፍታለች። ከዚህ የበለጠ ድጋፉ እንዲቀጥል እንድትበረታ እግዚአብሔር እንዲረዳት እለምናለሁ። በርቺ! መወለድች ለብዙዎች ብርታት ሆኗል፣ ለብዙዎች ድጋፍ ሆኗል። ወደፊትም ከዚህ የበለጠ ድጋፍ አድርገሽ ከባለቤትሽ ጋር ያሰባችሁ ተሳክቶ ውጤታማ እንደምትሆኑ አምናለሁ የልጆችሽ አምላክ የባለቤትሽ አምላክ እግዚአብሔር አምላክ ከእነ ቤተሰቦችሽ በበለጠ መደላደል ውስጥ እንዲጠብቅሽ መወለድሽ ከዚህም የበለጠ ለብዙዎች እንዲተርፍ እመኛለሁ ሶሪ አመሰግናለሁ ስለ ህዌ ለመናገር ድል በማግኘቴ በጣም ደስ ይለኛል ህዌ በጣም የቅርብ ወዳጄ ነች። በጣም ጓደኛዬ ነች። በጣም ለረጅም ዓመት ነው ማውቃት ባለቤቷን አንተነህን በሷ ነው የተዋወቅኩት። የሚገርመው ነገር ሂዊ እዚህ ከተባለችው በላይ ነች። እውነት ለመናገር አንዳንዴ የሰውን ነገር ቃላት አይገልጠውምና ስላደረገችው በጎ ነገር እጅግ በጣም አድርጌ አመሰግናታለሁ። የሚገርመው ከዚያ ወደዚህ ስለሚያደርጉት ድጋፍ ብቻ ነው እየተወራ ያለው፣ ግን አሜሪካ ስላለው ነገር ብዙ አልተወራምና እሱ ላይ ማለት እፈልጋለሁ። አሜሪካ ሰው ስለ ስለኖረ አይቸገርም ብለን መቼ ማሰብ ከባድ፣ ብዙ ችግሮች አሉ። በአጋጣሚ አንተነህ ኢትዮጵያ ኮሚኒቲ ውስጥ በከፍተኛ ኃላፊነት የሚሰራ ሰው ነው እና ከስራ ሰዓት ውጭው ቅዳሜና እሁድን ሁሉ ጨምሮ አሜሪካ የሚገኙ ሰዎች በተለይ ከዚህ ወደዚያ ሄደው እርዳታ የሚያስፈልጋቸው ሰዎችን በማገዝ እንደ ቤተሰብ የሚሰሩት ስራ በጣም ትልቅ ነው እና በዚህ አጋጣሚ በዚህም መንገድ ላመሰግናቸው እወዳለሁ። ቅድም ደስ አለኛ አንድ ነገር አንስቶ ነበረ። ይሄ በነ ህዊ ልብ ውስጥ በጣም ትንሹ ነገር ይመስለኛል። በነሱ ልብ ውስጥ በጣም ትልቅ ነገር መስራት ይፈልጋሉ። በቅርብ ጊዜ ወደ ሚዲያም ይፋ የሚደረግ አንድ ትልቅ ነገር እያሰቡ ነው እና ነገሩ መልካም እንዲሆንላቸው በዚህ አጋጣሚ መልካም ምኞቴ መግለጽ እወዳለሁ። ህዊዬ በጣም እወድሻለሁ። እንኳን እግዚአብሔር ወደዚህ ምድር አመጣሽ፣ እንኳን ተወለድሽልን። ቀሪ ዘመንሽ የተባረከ የልቦችሽ ሀሳብ የሚፈጸሙበት እንዲሆንልሽ እመኛለሁ። ተባረኪ። ኢትዮጵያ ልቧን ህጻናት መርጃ ላለፉት 34 አመታት፣ ከ8600 በላይ ህጻናት የመጀመሪያዎቹን 2600 ህጻናት ወደ ውጭ በመላክ ሁላችሁም እንድታቁም ፈልገው ነገር የሆስፒታል ምን ያህል ኢምፖርታንት እንደሆነ ድሮ ህጻናቶች ስንልክ ወላጅ እንኳን አብሮ አይሄድም ነበር ድርጅቱ ብር ስላልነበረ በቅብብል ነበር ሆስፒታል የምናደርሳቸው እና ወደ ውጭ ስንልክ ወላጆችን ከምናስፈርማቸው አንዱ ትልቁ ነገር ልጁ በህክምና ወቅት ቢሞት እንኳን ቦዲው ወደ ሀገር እንዳይመለስ አስፈርመን ነበር ለአንድ እናት ለአንድ አባት ምን ያህል ፔንፉል ሊሆን እንደሚችል ይህን መገመት አያዳግትም ይህንም ማስቀረት ችለናል ይህን ሆስፒታል በመስራት ይህን ሆስፒታል ደግሞ ማንም አልሰራ ኢትዮጵያውያኖች ነን የሰራ ነው አንድ ብር አዋጥቶ ኢትዮጵያ ህዝብ የሰራው እና አንድ ብር ምን ያህል ቫሉ እንዳለው እንደዚህ አይነት መተጋገዝ ምን ያህል ባህሉ እንዳለው ለማሳየት ነው። እንግዲህ የልጉማን እነዚህን ሁሉ ሰዎች ሲሰራ እነዚህን ሁሉ ህጻናቶች ሲሰራ ብር የለውም። ቋሚ ገንዘብ ከሌላ ቦታ የሚያገኝ የለውም። የኢትዮጵያ ህዝብን ተስፋ አድርጎ ነው አንድ ብር ተቀብሎ ነው እና እንደነዚህ አይነት ሰዎች እንደነ ህይወት ታደሰ አይነት ሰዎች ሊበረታቱ የሚገባ ናቸው። ሌላው የህይወት ታደሰን አንድ ማንሳትን ፈልገው ብዙ ጊዜ እዚህ ሀገር የምንቸገረው እንዳንስማማ ምንሆኑ በሶሻል ሚዲያ ነው አይደለ? ሶሻል ሚዲያ ለበጎ ነገር መጠቀም እንደሚቻል ያሳየች ደግሞ ምሳሌ ነችና ይሄ ክብር ይገባታል። እውነት ለመላል እንግዲህ ብዙዎቻችሁ ህይወት የምታቋት የልብ ህሙማን ህጻናቶችን ስታግዝ ነው። እኔም ደግሞ በጣም በተለየ መልኩ ከካንሰር ህሙማን ህጻናት ጋር አካባቢ ላ ያሉ አረጋውያን አሉ፣ በየወሩ አስቤዛ የምትሰጣቸው አሉ። እንዲሁም ለበዓል የተለያዩ የተቸገሩትን ሰዎች ትረዳለች። አሁንም በዚህኛው ልደቷ የሲፒ ጉዳትና ህጻናቶችን ለማገዝ እንግዲህ እየተንቀሳቀስ ነው ያለ። ነው በብዙ ነገር ሰፖርት የምታደርገኝ እንደ ህትም፣ እንደ ጓደኛም፣ እንደ ታላቅም የምትመክረኝ፣ የምትቆጣኝ በጣም መወዳት እህት ናት እና መወለዷ በጣም ለብዙዎች የተረፈ ነው። በመወለዷ የተረፍን የተጠቀምን ብዙ ነን ብዬ፣ እግዚአብሔር ዘመንሽን ይባርከው ልጆችሽን ያሳድግልሽ ከዚህ በላይ የምትበረችበት ሰዎች የምታገዥበት እድሜ እንዲሆን እመኝልሻ አለው። እጅግ በጣም እንወድሻለን እናከብርሻለን። ከህይወት ጋር ሰባት ዓመት ስምንት ዓመት ካልበዛ እስከ አስር ዓመት ድረስ የሚደርስ ግንኙነት አለን። ግንኙነታችንና ቤተሰባዊነታችን በባለቤቷ አንተነህ ከበደ አማካኝነት ነው። አዲስ አበባ ዩኒቨርሲቲ ስኩል ኦፍ ጆርናሊዝም እያለን ተማሪ እያለን የጀመረ ግንኙነት ነው። አንድ አካባቢም ነበር ለረጅም ዓመታት አብረን የምንኖር ሆነ። በጣም የጠበቀ በጣም እህትና ነው እንደማማችነት አብረን የነበር ነው። በብራና የሬዲዮ ፕሮግራምም በሌሎች በግል በምንሰራቸው ስራዎቻችንም በጣም የጠነከረ ቤተሰብ ግንኙነት ይላልን። ህይወት እዚህ በዚህ ገጽ ከምታውቋት በተለየ በጣም ጠንካራ ሰው ነች። በጣም በጣም ቤተሰቧን በመምራት ልጆቿን በማሳደግ ማህበራዊ ሕይወቷን በማሳካት ሰዎችን ኮሚኒኬት በማድረግ የምትሄድባቸው ርቀቶች፣ አንዳንዴ በጣም አስደንጋጭ እና ተስፋ አስቆራጭ ነገሮች እንኳን ሲገጥሟት፣ እነዛን ኦብስታክሎች አልፋ የምትሄድባቸው ነገሮች እኔ እናንተንን ሁል ጊዜ አፋችንን ያስይዘንና ዝም እንል ነበር። አንዳንድ ነገሮች ኖ አይ ሄዊ እንደዚህ እንዳታረጊ ብለናት እኛ አስቁመናት፣ እሷ ሂዳ ግን አድርገው ትመጣና እኛ ትክክል እንዳልነበር የምታሳይባቸው አጋጣሚዎች ብዙ ናቸው እና በጣም የጠበቀ እውቀቱ ስላለኝ ይ ይሄን መስራት ስለኔ አይገርመኝም። ከዚህ የበለጠ ብዙ ነገሮችን እንደምትሰሪ ከዚህ የተሻለ ነገሮችን ብዙ ነገር እንደምታደረጊ እርግጠኛ ነኝ። አንተነህ ከበደን መሰለ አጋር ደሞ አጠገቤ ስላለ አንተነህ ከበደ እኔ የማይሰበረው ከሚባሉ ሰዎች ውስጥ አንዱ ለእኔ አንተነህ ከበደን፣ ምክንያቱም ህይወታችንን በደንብ ስለምንተዋወቅ ማለት ነው ሰሜን አሜሪካም ያለውን እንቅስቃሴያችሁ ሁላችሁንም በደንብ እከታተላለሁ እንኳን ለልደትሽ አደረሰሽ ደረሰሽ እኛንም አንቅተሽናል እኛ ልደታችን ሲመጣ ጥሬ ስጋ ለመብራት ነው ስጋ ቤት የምንቀጣጠረው አንቺ ደግሞ ልደትሽን ምክንያት አድርገሽ ደግሞ ይኸው የህፃናቱን ህይወት የቀጠልሽ ነው እና ትምህርት ቤታችንም ጭምር ስለሆንሽ በጣም እናመሰግናል እንወድሻለን በድጋሚ መልካም ልደት